ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ የቢዝነስ ዘገባ ተጀምሯል፣ አብራችሁን ቆዩ። ስራን ሳይንቁ ዝቅ ብሎ መስራት ለነገ ህይወት መሻሻል መሰረት እንደሆነ ይታመናል። እኛም በእንጀባራ ከተማ ከቅርቅሀ ስራ ተነስተው የሆቴል ባለቤት የሆኑና ለበርካቶች የስራ እድል የፈጠሩ ግለሰብን የስራ ጥረትና ተሞክሮ ልናስቃኛችሁ ወዳናል። ማማነሽ ገኔ ከባለታሪኩ አንደበት ያዘጋጀችውን መረጃ ተከታትለን እንመለስ። ስሜ መላከ ሰላም ግርማ እጅጉ እባላለሁ። የተሰማራሁበት ያው በሆቴልና ቱሪዝም ላይ ነው። እስከ 1973 ድረስ እዚህ እየቀደስኩ እያረስኩ ነበር የነበርኩትና፣ በደርግ ጊዜ የባንጃ ወረዳ ጎልማሶች ማሰልጠኛ ጣቢያ ይባል ነበር። በዚያም ከአርሶ አደሩ ባለኝ ቀበሌ በጎማጣ በወጣቶች ማሰልጠኛ ጣቢያ ተመርጨ ወደ እንዶሃ ጎልማሶች ማሰልጠኛ ገባሁ። እዚያ ምን ይሰጥ ነበር? የሸክላ ስራ፣ የእንጨት ስራ፣ የቆዳ ስራ፣ የሽመና ስራ ይሰጥ ነበር እና ሶስት ከኛ ቀበሌ ሶስት ሆነን ተመርጠን እኔ ደግሞ ሆቤ ወደ ወንበር ስራ ወደ ቀርቀሃው ስራ ሆነና ቻይናዎች ነበሩ የሚያሰለጠኑ ወደ ቀርቀሃው ስራ ወደ ወንበር ስራ ትኩረት አደረግኩ። በወንበር ስራው ላይ ውጤታማ ስለሆን እዛ ወጎማጣው ላይ መምህር አድርጎ ቀጠረኝ። በአስተማሪነት በቀርቃ ወንበር በቅርጻ ቅርጽ ስራ ለአንድ አመት ከአስተማር ካሰለጠን በኋላ ከብዙ ተማሩ ሰዎች ጋር እገናኝ ነበር። አንተ ዘመናዊ ትምህርት ቤት ብትገባ ይሻልሃል ከዚህ ሙያ ጋር ዘመናዊ ትምህርት ቤት ግባ የሚል ሀሳብ በብዙ ሰዎች ሰጠኝ ስለነበረ በ1974 ዓ.ም ወደ እንጅባራ ሀይስኩል ገብቼ ትምህርት እየተማርሁ የቅርቃ ወንበር ገበያ ላይ አልዋለም ነበር። በዚያ ዘመን ለሙከራ አንድ ወንበር ሰርቼ መኪና መንገድ አወጣው። ያ ወንበር በሁለት ብር ተሸጠ። ቅርቃሆ በአስር ሳንቲም ነበር የሚገዛው እና ሁለት ብር በዚያን ዘመን በጣም ትልቅ ብር ነው። እንደዚህም አካለ ብዬ ጠቅልዬ ገጠሩን ስራትቼ ወደ እንጅባራ ወደ ተላቋ ወደ ነበረችው አዲስ ወደ አሮጌዋ እንጅባራ ቤት ተከራይቼ እየተማርኩ እየሰራሁ ለረጅም ጊዜ ወደ ሰባተኛ ክፍል እስከ ደርስ ድረስ በዚያ መቀርቀሃ ስራ በጣም ውጤታማ ስራ፣ ገንዘብ ማያስች ያለ ከዚህ 2008 ኦክቶበር በገዛዋት ቤት ሸቀጥ ጀምሬ፣ ከሸቀጥ ተነስቼ ቡቲክ ከፈት ከቡቲክ ጨርቃጨርቅ ጨርቃጨርቅ ኤሳር መኪና የህዝብ መኪና መግዛት እያለሁ በዚያ ሱቅ ቤቶች አሉ። አንድ ወፍጮ ቤት አለኝ። ሌላ አንድ ሆቴል የሚከራይ ቤት አለኝ። መኖሪያ ቤት ሁለት ሺህ ስምንት መቶ ካሬ ነው። በዚያ ላይ ሱቆች አሉ፣ አከራያለው። ይህም ደግሞ ትልቅ ካፒታል ነው እንደኔ። አሁን በዚህ ሆቴል ሰላሳ ቋሚ ሰራተኞች አሉ። ጊዜያዊ አስር ሰራተኞች አሉ። ለነዚህ ደሞዝ እከፍላለሁ። አሁን ፋይፍ ስታር ለመስራት ፕላን አድርጌ እየተንቀሳቀሰ ነው ያለው። የዚህም የበለጠ መዋኛ ያለው ጃኩዚ ያለው ብዙ ነገሮች፣ መዋኛ ያለው ብዙ ነገሮች፣ ቢያንስ ሁለት ሺህ ሰው አንድ ሺህ ሰው ሚይዝ አዳራሽ፣ ቢያንስ ሶስት አራት አዳራሽ ያለው ለመስራት ህልም አለኛው። አርባ ዓመት ነው የለፋው እዚህ ለመድረስ። አሁን ዛሬው ወጣትም ስራን ያክብር ነው የመገናኛው፣ ነገር ዘዴ ሁሉ ዘምኗል። ስለዚህ የአሁን ወጣት እድለኛ ነው፣ ተግቶ ይስራ ነው የምለው። ከኔ አርባ ዓመት ለፍቼ እዚህ እንደደረስ እነሱ ደግሞ አርባ ዓመት አይደለም ሁለት ዓመትም ላይጨርስባቸው ይችላል። ሁሉ ነገር የተመቻቸ ነው አሁን። ዘመኑ ስልጣኔ ሰልጥኗል። ሁሉ ነገር አዲስ አበባ መሄድ የለም፣ እዚሁ ደውለህ ዕቃ ይመጣል፣ እዚህ ጭነህ አዲስ አበባ ይደርሳል። በእኛ ዘመን እንደዚህ አልነበረም እና እግዚአብሔር ለምኖ በትክክለኛው መንገድ የላቡን ሰው ከሰራ በፍጥነት ያድጋልና፣ ወጣቶች ተግታችሁ ስሩ። የሰው ነገር አትመኙ፣ ፈሪሃ እግዚአብሔር ይኖራችሁ፣ ለቤተሰባችሁና ለራሳችሁ ታማኝ ሁኑ ነው የምልህ። በሌሎች ጉዳዮች ስንቀጥል ደግሞ የህብረተሰቡን የእርድ ፍላጎት ለማሟላት ለትንሳኤ በዓል በቂ የእንስሳት አቅርቦት እንዲኖር መሰራቱን የማዕከላዊ ጎንደር ዞን እንስሳትና አሳ ሀብት ልማት ጽሕፈት ቤት አስታወቀ። ዞኑ ለእንስሳት እርባታ አመች በመሆኑ በማደለብና በእርባታ የተሰማሩ አካላት ተጠቃሚ የሆኑ ናቸው ተብሏል። እያያው ተስፋውን በጉዳዩ ላይ ዝርዝር ይዟል። ወጣት ባዘው አዱኛ ከአምስት ዓመታት በፊት ነበር በጭልጋ ወረዳ ከአራት ጓደኞቹ ጋር በመደራጀት በእንስሳት ማድለብ ስራ የተሰማራው። የተመቻቸላቸውን ብድርና የስራ ቦታ በመጠቀም ውጤታማ የበሬ ማድለብ ስራ በማከናወናቸው ተጠቃሚዎች መሆን ችለዋል። ወጣቱ ካሚኮ ጋር በስልክ ባደረገው ቆይታ እንዳስረዳው እንስሳትን በማድለብ ለገበያ ማቅረብ አዋጪ የስራ ዘርፍ ሆኖ አግኝተውታል። አምስት ነን የተደራጀነ የአንዳንዳናችን አንዳንድ በሬ ዘን ተነሳነ። ከዛ መንግስት ብር አደራጅቶ ብር ሰጥተን ብድራችን መለስ ነው

አንዳንዳችን አሁን ደህና አመራር እየተ ደህና አምሮ እየመራ ነው ማለት ነው። ቦታ በመንግስት በኩል ተሰጥቶናል አሉ። ይሄ እንደራሴ አሁን ቤት ደስ ያለው ቤት እየገዛ የገዛ አለ። ህብረተሰቡ የእርድ እንስሳት የሚፈልግባቸውን በዓላት ታሳቢ አድርጎ ማድለብና ለገበያ ማቅረብ እንደሚያስፈልግ የተናገረው ወጣቱ አሁን ላይ ለትንሳኤ በዓል የደለቡ ሰንጋዎችን ለማቅረብ ተዘጋጅተዋል። በማህበራችን አስር በሪያ እንደነቀርቡ አሁን ነገር ገበያ የሚቀር ማለት ነው። ወደ አዲስ አበባ እናቀርባለን፣ እዛው ወረዳ ላይ እንሸጣለን፣ ለጎንደር እናቀርባለን። ወጣቱ አሁን እዚህ እኛ ጋር አሁን እዚህ እኛ ጋር አሁን እኛን እያየ ማለት ነው። ሁለት መቶ ከመቶ ሀምሳ ወጣት ነው ለዚህ ቄራ ላይ የተሰለፈ ኑሮ የሚሰራ ማለት ነው። እና ግን መንግስት ይህን ድጋፍ ይደረግለት በጣም ተለዋጭ የሆና ብዬ ነው መገመጠው ሰው ማለት ነው። ማዕከላዊ ጎንደር ዞን ለእንስሳት እርባታ አመቺ መሆኑንና በርካታ ወጣቶችና አርሶ አደሮች በዘርፉ ተጠቃሚ የሆኑ እንደሚገኙ ያስረዱት ደግሞ የዞኑ የእንስሳትና ዓሳ ሀብት ልማት ጽሕፈት ቤት ኃላፊ ዶክተር ምስጋናው ታክለ ናቸው። በእንስሳት እርባታና በእንስሳት ማርለቡ ሰፊ ስራ እየተሰራ ነው ያለ። በአጭር ጊዜ ውጤታማ የሚያደረግ ዘርፍ ነው። በአንድ ወር፣ በሁለት ወር፣ በሶስት ወር ውስጥ ውጤታማ የሚያደርግ ዘርፍ ነው። ካፒታል ላይም ደግሞ ብዙ ካፒታል አይጠይቅም። በትንሽም ቢሆን መጀመር ይቻላል። በዚህ መሰረት በወጣቱ ዘንድ አሁን ላይ ተመራጭ የሆነ የመጣበት ሁኔታ አለ ማለት ነው። በበሬ ድልብም በበግና ፍየል ድልብም አጠቃላይ እንግዲህ እስካሁን ድረስ በዚህ ዓመት እያሳተፍ ነው ያለ ነው አንድ መቶ አርባ ዘጠኝ ሺህ ሰባት መቶ ዘጠና ስምንት በላይ ወጣቶች በኢንተርፕራይዝ እና በግል የተሳተፉበት ሁኔታ አለ ማለት ነው። በዚህም መሰረት የወጣቶችን የአርሶ አደሮችን ኑሮ ከጊዜ ወደ ጊዜ እያሻሻለ የመጣበት ሁኔታ አለ። በዞኑ በሚገኙ አስራ አምስት ወረዳዎች የትንሳኤ በዓልን ታሳቢ በማድረግ የቀንድ ከብት የበግና ፍየል እንዲሁም የዶሮና እንቁላል አቅርቦት ክፍተት እንዳይፈጠር ስራዎች ተከናውነዋለን ያሉት ኃላፊውም ለበዓል አጠቃላይ በሁሉም ወረዳዎቻችን ሁለት መቶ ሰባ ስምንት ሺ ሰባት መቶ አምስት ድልብ በሬ የተዘጋጀበት ሁኔታ አለ ማለት ነው ከአራት መቶ ሰላሳ ሺህ በላይ በግና ፍየል የደለውበትና የተዘጋጁበት ሁኔታ አለ። ከሶስት መቶ ሰማኒያ ሺ ሰባት መቶ በላይ ዶሮ ለዚህ በዓል የተዘጋጀበት ሁኔታ አለ ማለት ነው። ከዛ በተጨማሪም ከእንቁላል አኳያም ከሰላሳ አንድ ሚሊየን በላይ እንቁላል ለዚች ለፋሲካ በዓል የተዘጋጀበት ሁኔታ አለ። በተለይ ደግሞ ይህን ምቹ ለማድረግ ደግሞ በሰፊው በግል ምርቶች በተመጣጣኝ ዋጋ በቀጥታ ለተጠቃሚው ለማቅረብ በወረዳ ከተሞቻችን ላይ የገበያ ማዕከላት አሉ። እንቁላል ላይ ደግሞ ሱቆች አሉ። በእነዚህ ቦታ ላይ የደንድ ገዛ የተሰራበት ሁኔታ አለ ማለት ነው። ሀገሪቱ ካላት ሀብት ውስጥ ተጠቃሽ የሆነውን የእንስሳት ሀብት የበለጠ በማዘመን የምግብ ዋስትናን ማረጋገጥ እንዲቻል ትኩረት ተደርጎ እየተሰራበት እንደሚገኝም ኃላፊው አስረድተዋል።